የህወሓት አመራሩ ከውጭ ጋር ግንኙነት አላቸው። የሚኒስትር የጌዲዮን ጢሞቴዎስ ክሶች ባለፉት ጦርነት የአራት ኪሎን መንግስት አስወግደን ዙፋን የኛ ካላደረገን ሲሉ መቀሌንና አካባቢያን በመቆጣጠር ከኢትዮጵያ መከላከያ ሰራዊት ጋር ሲታገሉ የከረሙት የህወሓት አመራሩ በፕሬቶሪያ ስምምነት በመካከላቸው ሰላም በሰፈነ ማግስት ሁለቱ የትግራይ አመራሮች ወንበር ይገባኛል ሹኩቻም ብዛም የተረጋጋ አየር ሳይተነፍሱ ሌላ ዱብዳ ለትግራይ ህዝብም ተደቅኗል። ታዲያ በአሁኑ አዲስ አበባ የሚገኙት የአቶ ጌታቸው ረዳ የዛሬ ውሎ ምን ይመስላል? ሌሎች የጦርነት ነጋሪ የሚመስሉ መረጃዎችም ከመቀለ መሰማቱን ተከትሎ ሰፋ ያሉ መረጃዎችንም ይዘናል። ይህንንም በመረጃ ሰዓታችን በዝርዝር እናደርሳችኋለን። በሌላኛው አባይ ተረሳችን ደግሞ የቀድሞ አሳ ከንቲባ የ13 ዓመት ጽኑ እስራትም ተወስኖባቸዋል። ከሀገር መኮብለል የቻሉትና ከዚያም ምክንያቱ ባልታወቀ ሁኔታ ወደ ሀገር የቀቡት ረዳት ፕሮፌሰር ጸጋይ ዱኬ ያልጠበቁት ዱብዳም ወርዶባቸዋል። ተደኛም ስለ ረዳት ፕሮፌሰር የወጡ አንዳንድ መረጃዎችንም በዝርዝር መረጃ እሳታችን አካተናል። ታደምጡታላችሁ። ሰላም፣ ጤና ይስጥልን የተወደዳችሁ የፌሽታቱ ተከታታዮች ወይ ያላችሁበት የበዛ ሰላም ለእናንተ ወድ ተከታታዮቻችን ይሆን እያለን ሰሞነኛና ወቅታዊ መረጃዎችን እንሆ በመረጃ እሳታችን ለእናንተ ወድ ተከታታዮች ይዘን ተገኝተናል። እናንተም ለቻናላችን አዲስ ከሆናችሁ ቻናላችን ሰብስክራይብ፣ እንዲሁም የደውል ምልክቷን በመጫን ትኩስ አዳዲስ የሆኑ መረጃዎች በፍጥነት እንዲደርሱ ያደርጉ እያለን ወደ ዛሬ ቀዳሚ መረጃችን አለፍነ ወደ ዛሬ ቀዳሚ መረጃችን ስናልፍ የኢትዮጵያ መንግስት አንደኛው የህወሓት ክንፍ ከውጭ ኃይሎች ጋር ግንኙነት አለው ሲሉ ከሰሱ። የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ከሰዓታት በፊት የኢትዮጵያ መንግስት አንደኛው የህወሓት ክንፍ የሀገሪቱ ተቀናቃኝ ከሆኑ የውጭ ኃይሎች ጋር ግንኙነትና ትብብር አለው በማለት ለመጀመሪያ ጊዜም ከሰዋል። የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ይህንንም ያሉት አርብ አዲስ አበባ ውስጥ ከትግራይ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ጋር በክልሉ ስላለው ሁኔታ ለዲፕሎማቶች ማብራሪያ በሰጡበትም ጊዜ ነው። ሚኒስተሩ ይህንንና ሌሎችም ክሶች በህወሓት አንደኛው ወገን ላይ ባቀረቡበት ጊዜ ግንኙነቱ ከየትኛውም የውጭ ኃይል ጋር እየተደረገ መሆኑንም በስም አልጠቀሱ በህወሓት አመራሮች መካከል ያለው አለመግባባት በተባባስበት ባለፉት ወራት በድርጅቱ ሊቀ መንበር የሚመራው የዋት አንጃ ከኤርትራ ጋር ግንኙነት እያደረገ መሆኑን ተጠቅሶ ሲከስስም ቆይቷል። አቶ ጌታቸው ረዳም ከዚህ ቀደም በሰጡት መግለጫ ላይም አንዳንድ የዋት ወታደራዊና ፖለቲካዊ አመራሮች ከኤርትራ ጋር ግንኙነት እያደረጉ ናቸውም ሲሉ መክሰሳቸውም ይታወቃል። በዶክተር ደብረ ጽዮን የሚመራው ቡድን ግን እየቀረበበት ያለውን ይህንን ክስ በተደጋጋሚ እያስተባበለም ይገኛል። ተቀማጭነታቸው አዲስ አበባ ለሆኑት ዲፕሎማቶች በተሰጠው ማብራሪያ ላይ የኢትዮጵያ መንግስት አንደኛው የህወሓት ክንፍ ከውጭ ያሉ ጋርም ግንኙነት ከመፍጠር በተጨማሪም ግጭት ለመቀስቀስ ሙከራ እያደረገ ነው ተብሎ ተወቅሷል። የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ መንግስታቸው በትግራይ ክልል የተከሰተውን ወቅታዊ ሁኔታ በቅርበት እየተከታተሉ መሆኑንም አመልክተዋል። አንደኛው የህወሓት ክንፍ ጊዜያዊ መንግስት በግልጽ ኃይል ተጠቅሞ ለመናድ እየሞከረ ነው ብለዋል። ከቅርብ ወራት ወዲህ በትግራይ ክልል የተከሰተውን ውጥረትን በተመለከተ ማዕከላዊ መንግስት በይፋ መግለጫ ሲሰጥ ይህ ለመጀመሪያም ጊዜ ነው። ላለፉት ጥቂት ወራት በህዝባዊ ወያኔ አረነት ትግራይ ህወሀት አመራሮች መካከል የነበረው ውጥረትም ከመካሰስ አልፎም በመሳሪያ በታገዘ ሁኔታ የአስተዳደር ተቋማትን መቆጣጠር ደረጃ ላይም ደርሷል። በዶክተር ደብረጽዮን ገብረ ሚካኤል የሚመሩት የህወሓት ቡድን የክልሉን ጊዜ አስተዳደር ተሿሚዎችም በመሻር የራሱን ኃላፊዎች መሾምም ስለመጀመሩ ተናግሯል። ወደ አስከተልንላችሁ መረጃችን ስናልፍ ደግሞ የቀድሞ የአዋሳ ከተማ ከንቲባ በ13 ዓመት ጽኑ እስራት እንዲቀጡም ተወስኗል። በቀድሞ የአዋሳ ከተማ ከንቲባ ረዳት ፕሮፌሰር ጸጋዬ ቱኬና ሌሎች አራት ተከሳሾች ላይ የሃዋሳ ከተማ ከፍተኛ ፍርድ ቤት የቅጣቱ ውሳኔ ማስተላልፏል። የሲቭ ከም ፍትህ ቢሮ አቃቤ ህግ ስልጣንን ያላግባብ በመጠቀም የመንግስትን ስራ በማይመች አኳኋን በመምራትና ሐሰተኛ ሰነድ በመስራት ጉቦ በመቀበል ተደራራቢ የሙስና ወንጀል ፈጽመዋል ብሎ የሙስና ወንጀል ክስ እንደመሰረተባቸውና ፍርድ ቤቱ የጥፋተኝነት ውሳኔ ማስተላለፉን ቀድመን ማስተላለፉ ይታወቃል። በዚህም መሰረት አንደኛ ተከሳሽ ረዳት ፕሮፌሰር ጸጋዬ ቱኬ የሙስና ወንጀል ለመከላከልና ለመቆጣጠር የወጣውን አዋጅ 881 ህዝባር 2079 ህዝባር 217 ቅንፍ 2 ላይ የተደነገገውን በመተላለፍ በ13 ዓመት ጽኑ ስርዓትና በ21 ሺህ ብር የገንዘብ መቀጮ እንዲቀጡም ተወስኗል። ሁለተኛ ተከሳሽ አቶ ተሰማ ደንጌሾ ወርባ በ3 ዓመት ጽኑ ስርዓትና ሁለተኛ ተከሳሽ አቶ ተሰማ ደንጌሾ ወርባ በ3 ዓመት ጽኑ ስርዓትና በ1 ሺህ ብር ተቀጥቶ በሁለት ዓመትም ተገድቧል። ሶስተኛ አቶ ታሪኩ ታመነ በ10 ዓመት ጽኑ ስርዓትና በ41 ሺህ ብር ተቀጥቷል። የተባሉ በሶስት ተከሳሾች ላይም የእያንዳንዳቸው የተሳትፎ ደረጃን የወንጀል አይነት ተጠቅሶም ከባድ የሙስና ወንጀል የተመሰረተባቸው መሆኑን በቀረበው መዝገብ ላይም ተጠቅሷል። አራተኛ ተከሳሽ አቶ ታፈሰ ቱናሻ በ በስምንት ዓመት ጽኑ ስርዓት 51 ሺ ብርም፣ እንዲሁም አምስተኛ ተከሳሽ አቶ ሰይፋ ደሌሳም በ8ት በስምንት ዓመት ከስምንት ወር እስራትና 76 ሺ ብር የገንዘብ ቅጣት እንዲቀጡም ውሳኔም ተሰጥቷል። ያቀረበውን ክስ ሲመለከት የቆየው የአዋሳ ከተማ ከፍተኛ ፍርድ ቤት የክልሉን ፍትህ ቢሮ አቃቤ ህግ ያቀረበውን ክስ በማስረጃ በማስረዳት ረዳት ፕሮፌሰር ጸጋይ ቱኬን ጨምሮ አምስቱም ተከሳሾች በቀረበባቸው ክስ ጥፋተኛ በመሆናቸውን ፍርድ ቤቱ የቅጣት ውሳኔንም አስተላልፏል። በዚህም የአዋሳ ከተማ ከፍተኛ ፍርድ ቤት በቀን አምስት ሰባተኛ ወሩ 2017 ዓ ም በዋለው ችሎት አዋጅ ቁጥር 881 ህዝባር 207 አንቀጽ 11 ሁለት በመተላለፍ የማይገባን ጥቅም ተቀብለዋል ያላቸውን አንደኛና ሁለተኛ ተከሳሾች እንዲሁም በወንጀል ድርጊት የተገኙትን ገንዘብ ንብረት ህጋዊ አስመስሎ ማቅረብን ለመከላከል የወጣውን አዋጅ 780 ህዝባር 205 አንቀጽ 29 በመተላለፍ ወንጀል ተከሰው ማስረጃ የቀረበባቸው